እሙካ ስለማፈቅድ ነው እንጂ ችግር የለብኝ ነበር። አይ፣ እኔም አልፈልግም። እውነቱን ለመናገር እኔም አልፈልግም። ይቀራል። አይ፣ ይቀራል። የሚቀር ነገር ከሆነ ይቀራል። ማን ነው? ነግርሻለሁ። አረ፣ የራስ ጉዳይ። ገደል መግባት ትችላለህ ከፈለግ። በኢየሱስ ማን ነው? እኔ አልበሳም አልበሳም ምንሽን እንዴ ሁሉ በጌታ ስት አልበሳም እሙካ ማፈቅድም እኔ አልፈልግም አዎ ገደል ግባ ምንሽን ነው የሚበሳው አልበሳም ምንድነው እንዴ ከባድ እኮ ነው ሙካ ከባድ ነው ምንድነው ባለሽ ከሚታለኝ ምንድነው እሺ ምንድነው አፍንጫሽን እዚህ ጋር ጆሮሽን ደግሞ እዚህ ጋር ተበሺ። ማን ነው ካልተበሰች? በቃ ጓደኛ ነው። ምን እናንተ ያለኝ ጦር ይብሳው። አረ በስመ አብ። እዚህ ጋር ተበሺ፣ እዚህ ጋር አልኩት። እዚህች ጋር እሺ ብለው እዚህ ጋር። የምን ጓደኛ ነው? አንቺ ምን ያደርግልሻል? ምንም ማያረግልኝም ነበር እኮ ምንም ማያረግልኝም ደግሞ እንደዚህ አይነት ሰው በዚህ ማውቃት ትችልም እንደ አንቺ ሲጀምር የማያጠገብ እንጀራ ከምጣዱ ያስታውቃል ሴጣን አለበት አለበት አጋንን አንቺ ትምህርት እየተማርሽ አደል እንዴ የምን ጓደኛ ነው አልፈልግም ነበር እኮ እንዲሁ በአጋጣሚ የትምህርት ቤት ትምህርት ቤት እንኳን አይደለም። ከውጭ የተጓጓዙ ከውጭ ምንድነው፣ ከትምህርት ቤት ውጭ ያለ ሰው በምንድነው የተዋወቃችሁ? እንዲሁ በስልኬ። አንቺ ገና ይሄን ነገር ሳወራ ጆሮ ላይ አዘኒም እንዴ? እሱ አይደለም እኮ ጓደኛ ሆነን ጥሩ ሰው ሆኖ ቆይተን ነበር። ከዛ በኋላ አሁን ዝች ጋ የተበሳት ሴት ላከልኝ። ጆሮ ምን ይለኛል? እንደ እሱ እዚህ ጋር ተበሽ ያለ እኔ እሙካ አትፈቅድልኝም ስል እናትሽ ባትፈቅድስ ድንግል ማርያም ታርቀው፣ ይሄ ጣጣ ስለዚህ ደግሞ በአንቺ ከመጣ መማታት የለም እንዴ! ደግሞ ምን መማታት መማታት ነው? አሁንም ሳቡቱ ድንገርሽ መማታት የለም። አልበሳም አይነን እንደ ላይ በቃ እንደዚህ አይነት ሰው ጨራሹንም አያስፈልግም። ምንም የማይጠቅም ሰው ነው። ይሄ እንደዚህ እኮ ነው። ይሄውልሽ እስከዚህ ነው የሚለው ሰው እንዳለ ነው። ከእንደዚህ አይነት ሰው ጋር የምትተዋወቂው አንቺ ነው። ወይኔ፣ ወይኔ አይኔ ጠፍቶ ነበር። እኔ ሳባ ነግሬሻለሁ። ያውም እንደዚህ እንትን አይደለም እኔ ነግሬሻለሁ። አንቺ ቀበቶ አስደራጊ አይደለሽም። ሲያሳድጉት ያላ ያላደረገውን ቀበቶ አንቺ ቀበቶ አስደራጊ አይደለሽም። ሲያድግ ነው እሱ የተበላሸው። በቃ ስለዚህ አንቺ አስደራጊ አንቺ ነሽ። እንደ እንደዛ ሰው ነው እንደ ከአንቺ ጋር የሚሆነው አይደለም አይደለም እኔ ሚካኤልን ነግሬሻለሁ ሳባ እንደ አይነቱ ኔ ብልግና አልፈልግም። ለአይኔ ነው የሚያስጠሉኝ፣ ለአይኔ ነው የሚያስጠሉኝ። እስከዚህ ድረስ እንደዚህ ነው። ምን አከራከረሽ? ከተለወጠ ብዬሽ ነው። ማይለውጡ ነው። በጥፊ እንደዚህ እንትንሽ ለማዞረው አዞርሻለሁ። አረ በስመ አብ ወልድ ስንት እናት የባረከችው የተባረከ የጨዋ ልጅ እያለ ደግሞ ነው። መውስጣቸው ማለት ነው። ሱሪያቸውን ዚቃ አርገው ሄዱ ናቸው። ከላይ ከላይ ናቸው እ ብቻ ልንጋር ስሱን ያሁን እሱ ቀበቶ አድጎ ነበር። አሁን እዚህ ጋር አለ። አይ እንዲ ሲቀልግ ነው ምናምን ብዬ አለፉ። እዚህ አፍንጣት አሁን ዛሬ ተበሺ ወዴ፣ ወዴ ይበሳልን? ብርቴ ጠላት ሊመጣብሽ ጠላት እንትን ነው። ተመካክሮ ነው፣ ተመካክሮ ነው። የመጣብሽ ጠላት ነው። ተልኮ ነው፣ ተልኮ አለው። ልብሳው እሱን አስር ቦታ ይብሳው ከፈለገ እኔ ነግሬሽ፣ እንደዚህ አይነት ሰው ጋር ታወሪና እንኳን ማውራት ጓደኛዬ ብለሽ ወሬ ራሱ ከሱ ጋር በስልክ ራሱ እንዳታወሪ፣ በስልክ ራሱ እንዳታወሪ ከሱ ጋር ምንም ነገር ወሬ አያስፈልግበት። አንቺ እንትንሽ አታውቂም እንዴ? ያለሽበትን ደረጃ አታውቂም እንዴ? ብር አለው ነበረ፣ ብር አለው ብር በደንብ አለው እና ሀብታም በሚለው ነበረ። ደግሞ አሁን እኮ እኔ ላማክርሽ ብዬ ነው። አሁን ይህንን ልጅ ል ሀብታም ከሆነ ብር ካለው ነው ያናገርሽው? አይደለም አይልሽ ብረራ አንቺ እጅ ልዛ ኧረ እየሱስ እጅ እጅ ምን አይነት ዘላነሽ አንቺስ እንደው አይ፣ በጣም ያሳዝናል፣ በጣም ያሳዝናል። ይኸውልሽ ስሚ ወሬ አልፈልግም፣ በቃ ዝም በይ። አሁን አንድ ነገር እንዳታውሪ ካሁን በኋላ በቃ ምንም ይበልሽ እንዳታውሪም በቃ፣ መመስፋት አልፈልግም። እንደውም ጆሮዬን ጆሮዬንም ራሱ ያመኛል። እኔ በቃ እህ ዝም በቃ

ነጭ ልብስ ነው የለበሰው፣ ምናምን ጫማው፣ ምናምን ጸዲናት፣ ምናምን ስሉ ስትይ ምንና እኔኩ ነገር ካከረ ብጫ ነው ምናምን፣ ልጁ ነው ይሸታል፣ ሊጠረጣል። አሁን ይሄ አማች ቢሆን ዝም በይ። አማች ገደል ግቢና፣ ገደል ያስገባሽ አማች ይ በምንም ነገር በምንም ነገር የማልችለው ነገር ይሄ ሰው ሆኖ ሰው ሆኖ መታጠር የሚሸት ነገር አልወድም። በጣም እኔ ያመኛል ትላለብኝ። ዝም በላ ያልኩሽም ወሬሽ ሁሉ

ታይ እኮ ነው የምልሽ። በቃ ተስማምተናል። ምን አይነት ምንም የምታውቂው ነገር የለማ። አንቺ ሰው እኛ እንደዚህ አይተን ሰው ምን እንደሆነ እናውቃለን። እሱ ጥሩ ነው እሱ ጥሩ ነው የኛው ብለን እንዲሁ በአይነት አይተሽ በፎቶ ሰርሽ፣ አለዋ። በፎቶ እንዳያሳዩ ሲመጡ ደስ አይልም፣ የሆነ ሌላ ሌላ ነገር ሆኖ፣ ምን መጡ፣ ምን አገናኘሽ? ምን አገናኘሽ? እንደዛ ማች አመጣልሻለሁ። በቀጣይ ደሞ እኔ አማች አልፈልኩም። አሁን አንድ አመት ነው የቀረሽ፣ ተመርቀሽ ልገላገልበት